አሁን መንግስት ኃይለኛ እርምጃ እወስዳለሁ ብሏል። ቅድም እንዳልኳችሁ ይህን አይነት ተግባር የሚሰሩትን ሰዎች ሳያቀርቶ አይደል። ከዚህ ቀደም በታማኝነት ወደ ሀገር ገንዘብ የሚልኩላችሁ ሰዎች አሁን ላይ ያታማኝነታቸው ሊጠፋባችሁ ይችላል። ለዚህ ነው በባንክ ላኩ ወይም በሌላ ላኩ ልላችሁ አይደለም ያልኳችሁ። አሁን ከምንጊዜውም በላይ ገንዘባችሁን በእጃችሁ ያዙ። እዚህ ላይ ነው ማስመር ያለባችሁ። ምክንያቱም ከዚህ በፊት እኮ ይሄ ሰው አልበላኝም፣ እስከዛሬም አራትም አምስትም አመት በሱ ነበር የምልከው። በጣም ታማኝ ነው፣ የላኩለትን ሁሉ ያደርሳል፣ ምናምን ልትሉ ትችላላችሁ። እነዚህ ታማኝ የተባሉ ሰዎች በአሁኑ ሰዓት እናንተን የሚበሉበት ዋነኛው ምክንያት ምንድን ነው? ነገሮች ስለሚያስገድዳቸው ነው። ዛሬ ሁላችሁም ልሰሙኝ እና ይህንን ቪዲዮ ለብዙ ሰው ሼር እንድታደርጉት የምፈልገውን አንድ ጥብቅ መረጃ ልነግራችሁ ነው። ውጪ ሀገራት ላይ የምትኖሩ እና በተለይ ደግሞ አረብ ሀገራት ላይ የምትኖሩ ሰዎች ይህንን ቪዲዮ እስከ መጨረሻ ማየት አለባቸው። በዛሬው ዕለት እንግዲህ አዲሱ የብሔራዊ ባንክ ገዢ የሆኑት ዶክተር እዮ ባረጋ የመጨረሻ ማስጠንቀቂያ ያሉትን ከውጭ ሐዋላ አገልግሎት ጋር በተያያዘ እና ይሄ ማንኛውም ህገወጥ የገንዘብ ዝውውሮች ጋር በተያያዘ በጣም ጥብቅ የሆነ ማስጠንቀቂያ ሰጥተዋል። ምናልባት ይህንን ነገር ስትሰሙ ከዚህ በፊትም እኮ የምንሰማው ነገር ነው ይሄ ነገር ያለ ነው፣ መቼም የሚቆም ነገር አይደለም ልትሉ ሊኖሩኝ ትችላላችሁ። ለዚህ ነው ይንን ቪዲዮ እስከ መጨረሻ ስሙኝ ትጠቀሙበታላችሁ ያልኳችሁ። ለማንኛውም የብሔራዊ ባንክ ዋና ገዢ የሆኑት ያስተላለፉትን መልእክት በጥቂት ውድስማና እኔ በተለይ ውጭ ሀገራት ላይ ያላችሁ ሰዎች ይሄ ነገር በምን አይነት መንገድ እንደሚጎዳችሁ በደንብ አብራርቼ እነግራችኋለሁ። ይህን ቪዲዮ ግን በተወሰነ መንገድ ምስል ደጋግመን ብናነሳም ከህገወጥ ስራ ደግሞ ያልተቆጠቡ እንዳሉ አይተናል። ለነዚህ የመጨረሻ ማሳሰቢያ መስጠት ነው የምፈልገው። ብሔራዊ ባንክ ሰፊ ዝግጅት አድርጓል። ከጽታ ተቋማት ጋር በመነጋገር የብሔራዊ ባንክ ህግ የታክስ ባለስልጣኑን ህግ አጣቅሰን በተለይ የቴሮሪዝም ፋይናንሲንግ ወይም መኒ ላውንድሪንግ ላይ የተሰማሩ የተወሰኑ የገንዘብ አስተላለፊ ተቋማት እንዳሉ ደርሰንበታል። እዚህ ላይ በጣም የተናበበ የተቀናጀ ሰፊ እርምጃ ለመውሰድ እያሰበ ነው። ይህንን አስቀድመን በግልጽ ነግረናቸዋል። እዚህ ላይ የተሰማሩ ሐዋላ አሰላላፊዎች ይህ የመጨረሻ ማሳሰብ መሆኑን አውቀው ጥንቃቄ እንዲያደርጉ አበክሬ ማሳሰብ እፈልጋለሁ። የብሔራዊ ባንክ የኢትዮጵያ መንግስት ማንኛውንም እርምጃ ከመውሰድ የሚቆጠብ አይሆንም። አካውንት በመዝጋት ብቻ የሚመልስ ነገር እንዳልሆነም በግልጽ ማንሳት እፈልጋለሁ። ተቀባዮቹንም ያካተተ ላኪዎቹንም ያካተተ ሰፊ የማጥራት ስራ ሰርተናል። ወደ ተቀዳጀ እርምጃ እየገባ ነው። ስለዚህ ገንዘብ በእነዚህ ህገወጥ ተቋማት በኩል የሚልኩ ዜጎቻችንም ከዚህ እንዲቆጠቡ ማሳሰብ እፈልጋለሁ። ከነዚህ ጋር የሚሰሩ በተለያየ የንግድ ስራ ላይ የተሰማሩ አስመጪና ላኪዎችም ከዚህ ስራ እንዲቆጠቡ ማሳሰብ እፈልጋለሁ። የምንወስደው እርምጃ የማያዳግም፣ የኢትዮጵያን ህግ የጠበቀ፣ የዓለም አቀፍ ህግን የጠበቀ የተናበበ እርምጃ ስለሚሆን አስፈላጊው ጥንቃቄ እንዲደረግ ማሳሰብ እፈልጋለሁ። እንግዲህ ያስተላለፉትን መልእክት ሰምታችሁታል። ይህ መልእክት የተላለፈው በዛሬ እለት ነው። አሁን እኔ ወደ እናንተ የመጣሁበት አንዱ ምክንያት ገንዘባችሁን በባንክ በኩል ላኩ፣ ወይም ደግሞ በጥቁር ገበያ መንዝሩ፣ ይሄ ይሻላችኋል፣ ያ ይሻላችኋል ልላችሁ አይደለም። እናንተ በፈለጋችሁት መንገድ መላክ ትችላላችሁ። ስለሱ ጉዳይ አያገባኝም። ምክንያቱም እኔ በባንክ ላኩ ወይ ደግሞ በሆነ መንገድ ብል እኔም የመንግስት ምናምን አሽቃባጭ ምናምን ልትሉኝ ትችላላችሁ። ምክንያቱም አንዳንድ ሰዎች ጠምዝዘው ወደ ተለያየ አቅጣጫ የሚከቱ ሰዎች ስላሉ የእኔን ሀሳብ ስሰሙ በባንክ ላኩ ወይም በጥቁር ገበያ ላኩ ልላችሁ እንዳልሆነ አርጋችሁ አስቡትና ትክክለኛውን ነገር ግን ሎጂካል የሆነውን ነገር ልንገራችሁ። የብሔራዊ ባንክ ገዢ የሆኑት ዶክተር እዮብ የተናገሩትን ሰምታችኋል። ከዚህ በፊት እንደምናረገው በህገወጥ መንገድ ገንዘብ የሚመነዝሩትን ምናምን የባንክ አካውንታቸውን ብቻ አይደለም የምናግደው፣ ከዛም በላይ የሆነ እርምጃ ነው የምንወስደው ሲሉ ሰምታችኋል አይደል? ይህ ንግግራቸው ምንን ያስመለክታል መሰላችሁ? ከዚህ ቀደም በአንድ መድረክ ላይ ዶክተር አብይም ሲናገረው ነበር። እና መንግስት እንደዚህ በጥቁር ገበያ የሚሰሩ ሰዎችን ሰዓት ቀርቶ አይደለም የማይዛቸው። በዚህ አጋጣሚ ማወቅ ያለባችሁ ዋና ነገር ከዚህ ጀርባ ጋር በጣም ብዙ ሰዎች የተሳሰሩ ሰዎች አሉ ማለት የመንግስትም አካላቶች ጭምር እንደዚህ አይነት ጉዳይ ውስጥ ስላሉበት ማለት ነው። ስለዚህ ጉዳዩ ሳይታወቅ ቀርቶ ሳይሆን ህገወጥ ድርጊቶችን በአንድ ጀንበር ማጥፋት ስለማይቻል ከዚህ ቀደምም በህገወጥ ገንዘብ የሚልኩ ሰዎች የሚያዝባቸው አሉ፣ የሚታሰሩ አሉ ምናምን፣ እሱ ሁሉ እያለ ግን አሁንም ድረስ ሰዎች በብዛት የሚልኩት በህገወጥ መንገድ ነው። ምክንያቱም ለምሳሌ ዶላር አንድ ባንክ ላይ ከ140 እስከ 150 ብር ሲመነዘር በጥቁር ገበያው ደግሞ የሚሆነው 180 እስከ 200 ብር ነው የሚመነዘረው ማለት ነው። ስለዚህ አንድ ሰው ከአንድ ዶላር ላይ ራሱ ኦልሞስ ከ30 እና ከ40 ፐርሰንት በላይ ያገኛል፣ ከአንድ ዶላር ላይ በጥቁር ገበያ ቢመነዝር። ስለዚህ ለምን ብዬ በባንክ ልካለው ብሎ በጥቁር ገበያ ነው የሚመነዝረው። በተለይ ደግሞ አረብ ሀገራት ላይ ያሉ እህቶቻችን አብዛኛው የሚልኩት በቃ በጥቁር ገበያው አደለ። ይሄ የታወቀ ነው። አብዛኞቻችሁ ሐዋላ ነው የምትለቁት አይደል? ስለዚህ ይሄንን ነው በደንብ እንድትጠነቀቁ አሁን ላይ የምነግራችሁ። በመጀመሪያ ደረጃ ጥቁር ገበያ ላይ ያሉ ሰዎች ባንክ ላይ መቶ ሃምሳ እየተሸጠ እነሱ በሁለት መቶ ብር አንድ ዶላር ሲመነዝሩ ምን አዋቷቸው ነው እንደዛ የሚመነዝሩት ብላችሁ ራሳችሁን ጠይቃችሁ ታካላችሁ አታውቁም? ምክንያቱም እዚህ ጋር 150 ያለ ሁለት መቶ ከስራው ነው እንዴ ለእናንተ የሚሸጡላችሁ። ምን ጥቅም አግኝተው ይመስላችኋል እንደዛ ያንን ገንዘብ በትርፍ ለእናንተ የሚሸጡላችሁ? ልናገር የፈለግኩት ዋናው ቁም ነገር እዚህ ጋር ነው ያለው፣ በደንብ ልብ ብላችሁ አድምጡኝ። አብዛኛው ጊዜ እነዚህ የጥቁር ገበያ ላይ ያሉ ሕገወጥ ሐዋላ የሚሰሩ ሰዎች ትልቁ ትርፋቸው እነማን እንደሆኑ ታውቃላችሁ? እናንተ እዚህ አረብ ሀገር ያላችሁ ወይም ውጭ ሀገር ሆናችሁ በእነሱ በኩል የምትልኩት ዶላር አይደለም። ለነዚህ ትልቁ ጥቅማቸው እሱን ለእናንተ ከስራው ሁሉ ነው የሚመነዝሩላችሁ። ምክንያቱም እንዳልኩት ባንክ ላይ መቶ ሃምሳ ሆኖ እነሱ ለእናንተ በሁለት መቶ ብር ቢመነዝሩላችሁ አምሳ ብር ጭማሪ ሰጥተው ለእናንተ የመነዘሩበት ዋናው ምክንያት ከእናንተ ዶላርም ይሆን ዩሮም ይሆን ሪያልም ይሆን አጠቃላይ ኢንተርናሽናል የሆኑ ገንዘቦችን በዋነኝነት ይህንን የውጭ ገንዘብ የሚፈልጉበት አንዱ ምክንያት ምን መሰላችሁ? ህገወጥ ሌብነት ውስጥ ለተሰማሩ ሰዎች አትርፈው ስለሚሸጡት ነው። ከእናንተ ላይ ከባንክ በተሻለ መንገድ የሚሸጡላችሁ። ያ እንዴት እንደሆነ አሁን በደንብ ላስረዳችሁ። ብዙ ጊዜ በዜናም ሆነ እንደዚህ አልፎ አልፎ መኒ ላውንደሪ ምናምን ሲባል ሰምታችሁ ሊሆን ይችላል አንዳንዶች መኒ ላውንደሪ ምንድን ነው ምንድነው ብላችሁ እስካልጠየቃችሁ ድረስ ሲባል እንጂ የምትሰሙት የትርጓሚ ዋነኛ ሀሳብ አብዛኞቻችሁ አይገባችሁም። መኒ ላውንደሪ ማለት ምን መሰላችሁ ለምሳሌ እዚህ ሀገር ያለ አንድ ባለስልጣን ሊሆን ይችላል ባለሀብት ሊሆን ይችላል በህገ ወጥ ያፈራውን ገንዘብ ወደ ህጋዊ የሚያስመስልበት ሂደት ነው መኒ ላውንደሪ ማለት በቀጥታ ትርጉም ሲተረጎም የገንዘብ እጥበት እንደማለት ነው። የገንዘብ እጥበት ማለት ማጥራት። ለምሳሌ ልብስ ለብሳችኋል ልበላችሁ፣ ንጹህ ልብስ። ከዛ ጭቃ ላይ ወደቃችሁ ልበል፣ ወይም ደግሞ የሆነ ልብስ ልታረጉት እያዘጋጃችሁ ባለበት ሰዓት ወጥ ፈሶበት ሊሆን ይችላል፣ የማይሆን ነገር ቢነካው ያን ልብስ እስከ ቆሻሻው አታረጉትም አይደለ? ስለዚህ ያንን ልብስ ደግማችሁ ለማድረግ ምን ማድረግ አለባችሁ? ማጠብ አለባችሁ አይደል? ስለዚህ ያንን ልብስ ላውንደሪ ማሽን ውስጥ ወይም በእጃችሁም ይሆናል ታጥቡትና ታጠሩታላችሁ፣ ቆሻሻውን ከላዩ ላይ ታነሱለታላችሁ። የዛን ጊዜ እንደ አዲስ መልበስ ትጀምራላችሁ እንጂ ከነ ቆሻሻው አትለብሱትም አይደል። ስለዚህ መኒ ላውንደሪ ማለት አሁን የሰጠዋችሁ አይነት ሀሳብ ነው። በቆሻሻ መንገድ፣ በህገ ወጥ መንገድ የመጣን ገንዘብ አጥባችሁ ህጋዊ የማስመሰል ተግባር ማለት ነው። ስለዚህ ባለሀብቶቹ ምንድን ነው የሚያረጉት? የዘረፉትን ገንዘብ ሌላ ሀገር ላይ ኢንቨስት ለማድረግ የኢትዮጵያ ገንዘብ ከኢትዮጵያ ውጭ ለየትም ሀገር ላይ ሊያገለግል አይችልም። ምክንያቱም ኢንተርናሽናል ገንዘብ ስላልሆነ ሀገር ውስጥ ብቻ ነው የሚያገለግለው። ነገር ግን ዩሮ፣ ዶላር እንዲሁም ፓውንድ እንዲሁም ደግሞ የተለያዩ የአረብ ሀገር ገንዘቦች ግን የተለያዩ አለማት ላይ በደንብ ይሰራሉ። ስለዚህ እነዚህ ሰዎች መቶ ሚሊዮን ብር ቢዘርፍ ያንን መቶ ሚሊዮን ብር ወደ ውጪ ገንዘብ ካልቀየረው ምንም ፋይዳ የለው። የቆሸሸ ልብስ ብላችሁ አስቡት። ምክንያቱም ሀገር ላይ በዛ ገንዘብ የፈለገ ነገር ለማድረግ ቢሞክር ይህንን ኬታ መጣኸው ሊባል ይችላል። አንድ ባለስልጣን ደሞዙ ይታወቃል። የሆነ ሕንፃ ልገንባ ቢል ኬታምጥተ ይህንን ሕንፃ ገነባ ምናምን ሊባለው። እንደገና ደግሞ ሀገር ላይ ሊሚት አለ። ለምሳሌ አንድ መቶ ምናምን ሚሊየን ብር ብዘርፉ ቤታችሁ ማስቀመጥ አትችሉም። ያንን ገንዘብ ባንክ ግዴታ ማስገባት አለባችሁ። ባንክ ደግሞ የሆነ መቶ ሚሊዮን ብር ዝም ብላችሁ ይዛችሁ ብትመጡ ህገወጥ መሆኑን በቀላሉ ያውቀዋል። ምክንያቱም ከዛ በፊት የእናንተ ባክግራውንድ ያንን ያህል ገንዘብ ኢንቨስት የምታደርጉ ሰዎች እንዳልሆናችሁ ስለሚታወቅ በቀላሉ ትያዛላችሁ። እንደገና ደግሞ ከሆነ ሊሚት በላይ የቤታችሁ ውስጥ ያንን ገንዘብ ማስቀመጥ አትችሉም። ስለዚህ ያም በተዘዋዋሪ ይወረስባችኋል። ይህንን የዘረፋችሁትን ገንዘብ ደግሞ ከሀገር ውጪ ይዡ ከውልዬ ልስራበት እንዳትሉ ከኢትዮጵያ ውጪ ይሄ ገንዘብ የትም ዓለም ላይ አያገለግልም። ስለዚህ መኒላውንድሪ ላውንደሪ ማለት ምንድን ነው የሚያደርጉት የተለያዩ ዓለማት ላይ ያላችሁ ሰዎች እንግዲህ በጥቁር ገበያ የምትልቁባቸው ሰዎች አሉ አደለ፣ ከባንክ ጨምረው ለእናንተ የሚሸጡላችሁ ሰዎች አሉ አይደል። እነዚህ ህገወጥ ሌቦች ከነዚህ ነው ይህንን ዶላር የሚገዙት። እነዚህ ሰዎች ባንክ መቶ ሀምሳ የነበረውን ለእናንተ በሁለት መቶ ብር ዘረዘሩላችሁ። ስለዚህ እጃቸው ላይ የተለያዩ ኢንተርናሽናል የሆኑ ገንዘቦች እንዲያገኙ እናንተ ረዳችኋቸው ማለት ነው። በተለያዩ ዓለማት ለቤተሰቦቻችሁ፣ ለወንድማችሁ እንዲሁም ለራሳችሁም እንዲቀመጥላችሁ ውጭ ሀገር እየሰራችሁ የምትልኩትን ገንዘብ ለነዚህ ሰዎች ስትሰጧቸው እነዚህ ሰዎች ዶላሩን ይወስዱና ለእናንተ ግን በኢትዮጵያ ብር ነው ባንክ የሚያስገቡላችሁ ወይም ለቤተሰብ የሚሰጡላችሁ አይደል? ሶ እነዚህ ሀዋላ የሚሰሩት ሰዎች ዋነኛ ጥቅማቸው እናንተ የምሰጧቸው የውጭ ገንዘቦች ናቸው። እነዚህን የውጭ ገንዘቦች ቅድም ያልኳችሁ በተለያየ መንገድ ስልጣንን ተገናድርገው ወይም ደግሞ ባለ ሀብቶች የሚሆኑ የተለያዩ ሰዎች ከማህበረሰቡ የሚዘርፉት በሚሊዮን የሚቆጠር ገንዘብ አለ አደለ። ያንን ገንዘብ ህጋዊ የሚያደርጉት እንዴት ነው? ለነዚህ ሀዋላ ለሚሰሩት ሰዎች በጠየቋቸው ገንዘብ ዶላር ይገዙበታል ማለት ነው። ለምሳሌ እኔ በህገወጥ ገንዘብ መቶ ሚሊዮን ብር ዘርፌ ከሆነ ይሄንን ብር ከሀገር ለማሸሽ ከነዚህ ሀዋላ ከሚሰሩ ሰዎች ዶላር እገዛበታለሁ ማለት ነው። ቅድም እነ ሀዋላ የሚሰሩ ሰዎች እናንተ የሰጣቸውን ዶላር በሁለት መቶ ብር ሸጡላችሁ አደለን? ለእነዚህ ባለሀብቶች ደግሞ አንዱን ዶላር ሦስት መቶ ብርም አራት መቶ ብርም ሚሏቸው እነዚህ ያለፉበት በህገ ወጥ ያገኙት ገንዘብ ስለሆነ በተባሉት ገንዘብ ይሄ ገንዘብ ዝም ብሎ ሜዳ እንዳይወድቅባቸው ህጋዊ ለማስመሰል ያንን ዶላር ይገዙበታል ማለት ነው። ስለዚህ ያንን ዶላር በሚገዙበት ሰዓት እነዚህ ህገ ወጦች ምን ሆኑ ማለት ነው፣ ህጋዊ መሰሉ። ከዛ ዱባይ ላይ ቤት ይገዙበታል፣ ውጭ ሀገራት ላይ ኢንቨስት ያደርጉበታል ከፈለጉ ሀገር ውስጥም ደግሞ የሆነ ፍቃድ አውጥተው ከውጭ ሀገር እቃ አስመጭን ሊሆኑበት ይችላሉ። ከዛ ይሄ ብርኬት አምጥታችሁ ነው ተብለው በሚጠየቁበት ሰዓት፣ ቅድም እንዳልኳችሁ መኔ ላውንደሪ ስላደረጉት ስላረጉት፣ ገንዘቡን ህጋዊ ወደሚመስል መንገድ ስለቀየሩት፣ ንግድ ተቋም ከፍቼ ነበር፣ በዛ ንግድ ከውጭ ያስመጣሁትን ዕቃ እየሸጥኩኝ ነው፣ እንደዚህ ሀብት ያፈራሁት ብለው መንግስትን ማታለል ይችላሉ። ወይም ያ ህገ ወጥ የሚመስለውን ገንዘብ ወደ ህጋዊ የማስመሰል ስራ ይሰሩበታል ማለት ነው። ቅድም ባልኳቸው የዘረፉትን ከነዚህ አካላቶች እየገዙ ስለዚህ፣ አሁን ልነግራቸው የፈለግኩት ዋናው አንኳር እዚህ ጋር ነው ያለው። አሁን መንግስት ኃይለኛ እርምጃ ውስዳለው ብሏል። ቅድም እንዳልኳችሁ ይህን አይነት ተግባር የሚሰሩትን ሰዎች ሳያቀርቶ አይደለም፣ ነገር ግን ብዙ መጣራት ያለባቸውና የተወሳሰቡ ነገሮች ስላሉ እነሱን ግን ከምን ጊዜውም በላይ በአሁኑ ሰዓት አጥርቶ እየጨረሰ ያለበት ሂደት ላይ ስላለ አሁን እነዚህን ሐዋላ የሚሰሩትን ሰዎች በሙሉ ገንዘባቸውን እዚህ ጋር ሊያገድባቸው ይችላል። ያኔ እናንተ በምን እንደምትጎዱ ልነግራችሁ ነው። ዋናው ቁም ነገር እዚህ ጋር ነው። ብዙ ያብራራውላችሁ ለጀነራል እውቀታችሁም እንዲሆንላችሁ ነው። ከዚህ ቀደም በታማኝነት ወደ ሀገር ገንዘብ የሚልኩላችሁ ሰዎች አሁን ላይ ያታማኝነታቸው ሊጠፋባችሁ ይችላል። ለዚህ ነው በባንክ ላኩ ወይም በሌላ ላኩ ልላችሁ አይደለም ያልኳችሁ። አሁን ከምንጊዜውም በላይ ገንዘባችሁን በእጃችሁ ያዙ፣ በባንክ አትላኩ፣ ምንም አትበሉ። ነገሮች እስኪረጋጉ በእጃችሁ ገንዘባችሁን ያዙ። ግዴታ ደግሞ ወደ ሀገር መላክ አለባችሁ በህጋዊ መንገድ በባንክ እንድትልኩ ነው እዚህ ላይ ነው ማስመር ያለባችሁ። ምክንያቱም ከዚህ በፊት እኮ ይሄ ሰው አልበላኝም፣ እስከ ዛሬም አራትም አምስትም ዓመት በሱ ነበር የምልከው፣ በጣም ታማኝ ነው፣ የላኩለትን ሁሉ ያደርሳል፣ ምናምን ልትሉ ትችላላችሁ። እነዚህ ታማኝ የተባሉ ሰዎች በአሁን ሰዓት እናንተን የሚበሉበት ዋንኛው ምክንያት ምንድን ነው? ነገሮች ስለሚያስገድዳቸው ነው። ለምሳሌ ለእናንተ እኔ በታማኝነት ገንዘብን ምልክ ሀዋላ ምሰራ ሰው ሊሆን ይችላሉ። ታዲያ ይሄንን ስራዬ መንግስት ደርሶበት ያለኝን ገንዘብ በሙሉ ባንክ ቤት ቢያግድብኝ፣ እንደገና ደግሞ እጄ ላይ ያለውን በሙሉ ቢወስድብኝ ኬትም ገንዘብ ላመጣ አልችልም አይደለም? ስለዚህ እኔ እንደገና ሰርቫይቭ እንዳደረግና ራሴን ለማቋቋም ገንዘብ ከማን ነው የምወስደው? ከእናንተ ነው የምወስደው። እናንተ እዚህ ጋር ገንዘብ የመታገዱን መወሰዱን ስለማታውቁ እንደ ሁልጊዜው ገንዘብ በምሰጡኝ ሰዓት፣ ያንን ገንዘብ ግን ወደ ሀገር አልከውም። አንደኛ ይሄ አይነት ሲስተም ተቀሽቷል። ካሁን በኋላ እንደ በፊቱ ከእናንተ ገንዘብ እየወሰዱ ከእናንተ የወሰዱትን ገንዘብ ደግሞ ለህገ ወጦች በጥፍ እየሸጡ ነበረ እነዚህ ሰዎች የሚተዳደሩት የነበረው። አሁን መንግስት ይህንን ሲስተም ከቀጨው ግን እነዚህ ሰዎች ከእናንተ የወሰዱትን ገንዘብ በጥፍ ለእናንተ መክፈል አይችሉም ኬታ አምጥተው ይከፍሏቸዋል። ድሮ እኮ እንዳልኳችሁ ለእናንተ በሁለት መቶ ብር የሸጡላችሁን ለህገ ወጡ ደግሞ አራት መቶ ብር ሸጠው እጥፍ ያተርፉበታል። ለእናንተ ከስረው የሸጡትን በጥፍ ከዛኛው አካል ያገኙ ነበር። አሁን ያኛው አካል የማይገዛቸው ከሆነ ዶላር ስትሰጧቸው ብሩን ኬታ አምጥተው ይሰጧቸዋል። ስለዚህ ከምንጊዜውም በላይ ውጭ ዓለማት ላይ የምትኖሩ ሰዎች ከአሁን በኋላ በብላክ ማርኬት ወይም ደግሞ ሐዋላ ልኬ ገንዘቤ አገር ይገባልኛል ብላችሁ እንዳታስቡ ነው ምላችሁ። በጣም በጣም ልትጠነቀቁ ይገባችኋል። እስከዛሬ አልካደኝም ብዙ ገንዘብ ልኬ ያለው በእሱ በኩል ልትሉ ትችላላችሁ። ይሄ ሰው የእናንተን ገንዘብ በአሁኑ ሰዓት የሚበላው ተገዶ ነው። ያለውን ገንዘብ ከተወሰደበት ከየትም አምጥቶ የእናንተን ገንዘብ ሊከፍል አይችልም። ሲስተሙ ከተቋረጠበት በየትኛውም መንገድ ለእናንተ ከስሮ ሊመነዝርላችሁ አይችልም። መንግስት የወሰደበትን ብር በእናንተ ብር ነው የሚያካክሰው። ስለዚህ ከዚህ ገበያ ይወጣል፣ በቃ ንግዱን ዘግቶ ወደ ሌላ ስራ ውስጥ ይሰማራል ማለት ነው። ደና ብር ከሰበሰበ በኋላ ከዛ በኋላ ያንን ሰው ብትፈልጉት ምን ብትሉት አታገኙትም? ለምሳሌ አንድ ነጋዴ ረዘም ላለ ጊዜ ገበያ ውስጥ ሊቆይ የሚችለው የሚያተርፍ ነገር ሲያጋጥመው ነው አይደል። እኔ ትልቅ ሱቅ ከፍቼ ገዢ ከሌለ የዛ ሱቅ ትልቀት ለእኔ ምንም አይደለም፣ አ ኪሳራ ነው እንጂ ገቢ ከሌለው ምንም ማድረግ ስለማልችል ያንን ትልቅ ያልኩትን ሱቅ እዘጋዋለሁ። ለዚህ ነው ብዙ ጊዜ ትሰማላችሁ አይደል ፋብሪካ ገንብተው ሁለት መቶ ሶስት መቶ ሰው ቀጥረው የሚያሰሩ ሰዎች ሲከስሩ ያንን ትልቅ ፋብሪካ ለምንድን ነው የሚዘጉት? በቃ ኪሳራ ደረሰባቸው። ያ ፋብሪካ ገበያ የለውም፣ ሽያጭ የለውም። ስለዚህ ለሰራተኛው ኬታ ምጥቶ ደሞዝ ይከፍላል። መክፈል ካልቻለ ደግሞ እሱ ጋር ተቀጥሮ የሚሰራ ሰራተኛ ሊኖርም አይችልም። እሱም ደግሞ የሚከፍለው ነገር ስለሌለው ያለው አማራጭ ምንድን ነው? ያንን ፋብሪካ መዝጋት፣ ሱቅም ያለው ሱቁን መዝጋት ነው። አሁን በወጣው በአዲሱ አዋጅ እነዚህ ሀዋላ የሚሰሩ ሰዎች እንደ ሱቅና እንደ ፋብሪካ ብላችሁ አስቧቸው። እስከዛሬ ፋብሪካቸው፣ ሱቃቸው ያልተዘጋው ከእናንተ ያገኙትን ዶላር በእጥፍ የሚገዛቸው ህገወጥ ሰው ስለነበረ ነው፣ ሰርቫይቭ አድርገው የቆሙት ማለት ነው። በአሁኑ ሰዓት እነዚህ ህገወጦቹ ከተያዙ፣ ሲስተሙ ከተቋረጠ ከእናንተ የገዙትን ብር ለሌላ መሸጥ ስለማይችሉ ኪሳራ ነው የሚሆኑት። ከእናንተ በእጥፍ ገዝተው እንደገና ደግሞ ገዢ ከሌላቸው ኪሳራ ውስጥ ወደቁ ማለት አይደል? ስለዚህ ከእናንተ የወሰዱትን ገንዘብ እንደ በፊቱ በታማኝነት አያደርሱላችሁም። የያዙትን ይዘው ይሰወራሉ። ወደ ሌላ ዘርፍ ይገባሉ። አንድ ነጋዴ ሱቅ ከፍቶ ከከሰረ ምንድን ነው የሚያረገው? ሱቁን ዘግቶ ወይ ወደ ሌላ ንግድ ውስጥ ነው የሚገባው ወይ ከናካቴው ከንግድ አለም ነው የሚጠፋው። ስለዚህ እንዳልኳችሁ ይሄ ሲስተም ሲቋረጥ እነዚህ ሰዎችም ሱቃቸውን ዘግተው እንደጠፉ አርጋቸው አስቡት። እና ድጋሚ ይህንን ገንዘባችሁን አታገኙትም። ከዚህ ቀደም እነዚህ ሰዎች ሰርቫይቭ ሲያደረጉ የነበረው ህግ ይወጣል። ያ ህግ ግን ተፈጻሚ ስለማይሆን ለምሳሌ በተለያየ ጊዜ እኮ ሀዋላ የሚሰሩ ሰዎች ገንዘባቸው ይዘረፍባቸዋል ወይም ይወረስባቸዋል አይደለም ከዛ ድጋሚ ከዛ ስራ ውስጥ የማይጠፉት ለምንድን ነው አንድ ወይ ሁለት ሶስትም የሆኑ ግለሰቦች እንጂ የተያዙት ሁሉም አይደለም የተያዙት እዚህ ጋር የተወሰደበት ሰውዬ ነገ ጠዋት በተዘዋዋሪ ያንን ገንዘብ በጥፍ ያገኘው ነበር እንዴት ነው የሚያገኘው ቅድም ባልኳችሁ መሰረት ነው እጁ ላይ ቤትም ቤትም ብሎ ከእናንተ የውጭ ገንዘብ ሲያገኝ ያን የውጭ ገንዘብ ለሌቦች እሱ ባለ ዋጋ ነው የሚሸጠው። በተመቸው አምስት መቶን ቢላቸው ይገዙታል። ምክንያቱም ያ የተዘረፈ ገንዘብ ነው አያሳሳም። ዋናው ህጋዊ ማስመሰል ስለሆነ የነዛ የሌቦቹ አላማ፣ በተገኘው ገንዘብ ዶላር ነው የሚገዙበት። ስለዚህ እነዚህ ሰዎች የከሰሩትን ገንዘብ በእጥፍ በአንድ ያገኙት ነበረ። አሁን ግን ያ ነገር ከተቀጨ እነዚህ ሰዎች የተወረሰባቸውን ገንዘብ ከየት አምጥተው ድጋሚ ሰርቫይ ሊያደረጉ ይችላሉ? ዋናው ሀሳብ እዚህ ጋር ስላለ ይሄ አዋጅ እንደዚህ ቀደሙ ዝም ብሎ መስሏችሁ ገንዘባችሁን ከዚህ በፊት እምልክበት ነው ታማኝ ነው ምናምን ብላችሁ እንዳትበሉ እንድትጠነቀቁ ነው። ይህንን ቪዲዮ ለብዙ ሰው ሼር አድርጉት። በየትኛውም የአለም ክፍል ያላችሁ ሰዎች ከምንጊዜውም በላይ ጥንቃቄ እንድታደርጉ ነው። ቅድም እንዳልኳችሁ መላክ ከፈለጋችሁ በባንክ ላኩ። አይ በባንክማ አያዋጣኝም እስከ ዛሬ እንደምልከው በህገወጥ መንገድ ልኬ በእጥፍ ይመነዘርልኛል ብላችሁ ግን እንዳታስቡ፣ ከሁለት ያጣ እንዳትሆኑ። በባንክ መላክ አልፈልግም ካላችሁ እንኳን ያንን ገንዘባችሁን ራሳችሁ ጋር አስቀምጡት። በቃ የሆነ የተረጋጋ ነገር እስኪመጣላችሁ ይሆን ምንም ይሁን ከፈለጋችሁም እዛው ሀገራችሁ ላይ ተጠቀሙበት። ያን ገንዘብ ግን በህገወጥ መንገድ በፍጹም በፍጹም እንዳትልቁ። ምናልባት ይህንን ስል እንግዲህ ህገ ወጥ የሚሰሩ ሰዎች ሀሳቤ ቅር ሊያሰኛቸው ይችላል። የእኔ ዋና ዓላማ ግን የማቀውን ነገር ለወገኔ አካፍዬ አንድም ሁለትም ሰው ማትረፍ ከቻልኩኝ የህሊና እርካታ ስለሚሰማኝ ነው። እንደምታውቁት በገንዘብ ዙሪያ ብቻ አይደለም፣ በየትኛውም ኢሹ ላይ እኔ ከእውነት ጎን በመቆም ነው የምታወቀው። እና የቪዲዮ አላማም አንዱን ጠቅሞ አንዱን ለመጉዳት ስላልሆነ አንድና አንድ አላማው በሰው ሀገር ለፍታችሁ ጥራችሁ ግራችሁ ያመጣችሁትን ገንዘብ የትም ሜዳ ላይ እንዳይባክንባችሁ ያስተላለፍኩት መልእክት ነው። እንደ ቀልድ እንዳታዩት። አልሰሙ አሰሙ። መልካም ጊዜ።